የስልጠና ውጤታማነት የሚጀምረው ከምልመላ ነው። ምልመላ ያልተሳካ በትክክል ያልመረጥከው ነገር፣ በትክክል ያለየኸው ነገር፣ በትክክል ያልመለመልከው ነገር ወስደህ ልታሰለጥነው ስትሞክር ብልሽቱ ይጀምራል። ሶ የስልጠና ውጤታማነት ከምልመላ ይነሳል። የስልጠና ብልሽትም ከምልመላ ይጀምራል ማለት ነው። ስለዚህ በጣም ከፍተኛ ልዩ ትኩረት ሰጥተን የምንሰራው ስራ በአመት ውስጥ ምልመላ ነው። በጣም ልዩ ትኩረት ነው። ዋነኛውም ተልእኮ ዋነኛው ልጆቹን ለማምጣት ውጤታማ ለማድረግ ማን ነው የምሰራው? ማን ላይ ነው የምሰራው? ምን ያለውና ነው የምጨምርለት ብለህ በጣም ተጨንቀን ነው የምሰራው። ስለዚህ ይህንን ምልመላ በሀገሪቱ በመላ ሀገሪቱ ነው ለማድረግ የምንሞክረው። ሰፊ የሰው ኃይል ነው የምናሰማረው። አሁን ይሄ በሁሉም የሀገሪቱ ክፍል እያንዳንዱ ሩቶች አሉት በዛ መሰረት ተበትኖ ከመቶ ሀያ ሰላሳ በላይ ሙያተኞች ተሰማርተው ሐምሌና ነሐሴ ይሄ ስራ ነው የምንሰራው። ሐምሌ ነሐሴ ይህን ስራ ሰርተን አሁን ወደዚህ መስከረም ላይ ደግሞ አምትተን የመጨረሻ ማጣሪያ በዚህ በኢትዮጵያ ስፖርት አካዳሚ አዲስ አበባ ካምፓስ ላይ ልጆቹን ለመለየት ሞክረናል። የዘንድሮ ምልመላ ለየት የሚያደርገው ብዙ መልማዮችን ነው ለመመልከት የሞከርነው ከሀያ ሺ ያላነሱ ስፖርተኙ ለስፖርቱ ፍላጎት ያላቸውን ስፖርት ሁሉ ሰው ይወደዋል፣ ሁሉ ሰው ይወደዋል። ግን በዚህ ደግሞ እኔ ፖቴንሻሉ አለኝ አቅሙ አለኝ ታለንቱ አለኝ ብለው የመጡትን ሀያ ሺህ ሰዎች ለመመልከት ችለናል። ከነዚህ ሀያ ሺህ ሰዎች ውስጥ የኛ ፍላጎት አራት መቶ ነው፣ አራት መቶ ነው። ስለዚህ እንደገና አዲስ አበባ ላይ በመጥራት ልዩ የሚያደርገው በዚህ ዓመት ምንድን ነው፣ በፊት ክልሎች ላይ ካረግ ሐረር ላይ ከለየን በኋላ ምሳሌ፣ ሐረር ላይ ከለየን በኋላ የለየናቸውን እዚህ አዲስ አበባ እንጠራ ነበረ። ድሬዳዋ ላይ ከለየን በኋላ ወደዚህ እንጠራ ነበር። አሁን ግን በተወሰኑ ስታንዳርዱን በጠበቀ ሜዳ የሚገኝባቸው የመጀመሪያ ማጣሪያ ካረግ ነው። በኋላ ሁለተኛው ማጣሪያ በተመረጡ የስፖርት ማዘውተሪያ ስፍራ ባለባቸው አካባቢዎች አድርገናል። ለምሳሌ የምስራቁን አካባቢ የድሬዳዋ ላይ ነው ማጣሪያ ያደረግ ነው። ጅጅጋ መልምለን፣ ሀረሪ አካባቢ መልምለን፣ ድሬዳዋ መልምለን ማጣሪያ ያደረግ ነው። ድሬዳዋ ላይ ነው እንደዚህ ጅማ፣ ባህር ዳር፣ ጎንደር፣ መቀሌ የተለያዩ መቀሌን በትግራይ ክልልም በስፋት ነው በዚህ ዓመት የሰራነውና አድርገን ሴንተሮችን ፈልገን ማዘውተሪያ ስፍራ ያለባቸው ዩኒቨርሲቲዎች እና የክልል ዋና ከተሞችን እዛ አጣርተን የመጨረሻውን አዲስ አበባ ላይ ነው ለመጥራት የሞከር ነው። ምልመላችን ስፖርት ፐርፎርማንስ ብቻ የውጤታማ በውድድር የማሸነፍ ምልከታ ብቻ አይደለም እናደርገው በውድድር ማሸነፍ አንድ ሰው ማክሲማ የሚፈርቱን ተጠቅሞ ሊያሸንፍ ይችላል። ግን ደግሞ ተሰጦ ላይ ኖረው ይችላል። በሂደት የሚያድግ ፖቴንሻል ላይ ኖረው ይችላል። ስልጠና ስትሰጠው የሚያድግ አቅም ያለውን በሌሎች መለኪያዎች ነው የምትለየው። ቴስቶች አሉ፣ የተለያዩ የሕክምና ልኬቶች አሉ፣ ላብራቶሪ ቴስቶች አሉ። እዚህ አዲስ አበባ አምጥተን በደንብ አድርገን ከፋፍለን በየስፖርት አይነቱ ሰውንና ተቋሙን በአግባቡ ለመጠቀም አንድ ላይ ሳንጠራ በየኢቬንቱ እየከፋፈል አጣርተን አሁን 357 ስፖርተኞችን ማምጣት ችለናል። እነዚህ 357 ስፖርተኞች እንግዲህ በአፈጻጸም ደረጃ ከቅዳችን ወደ ዘጠና ሰማንያ ዘጠኝ አካባቢ ፐርሰንት የሚሆኑት ዝሮዝሮ ግን መቶ ፐርሰንት ምልመላ ማድረግ አልቻለም። ሰው 20 ሺህ ሰው መርምለን ሰው አተን አይደለም የተው የምንፈልገውን አይነት ለስልጠና ስልጠና የሚፈልገውን አይነት የሰው አይነት ካለማግኘት ጋር ተያይዞ የቀሩን ደረጃዎች አሉ። እነዚህን ደግሞ በቀጣይ ምልመላ እንዳ በአመት ብቻ የሚቆም አይደለም። ሀምሌና ነሀሴ ብቻ ሰርተ ነው የምናቆመው አይደለም። ውድድሮች አሉ፣ የተለያዩ አጋጣሚዎችን ምልከታ ያደርጋል ኮቾች እና የስልጠና ዘርፉ እየተከታተለ ይሄን ምልመላችን በቀጣይ የምናሰፋ ይሆናል ማለት ነው። አጠቃላይ ምልመላችን ይሄን ይመስላል። መስፈርቶቹ በጣም የሰፉ ናቸውናበጣም በጣም የሰፉ ናቸው። አሁን ዋናው ምልመላ ስንል በጣም ልዩ ኩሎት ፍለጋ ታለንትን ፍለጋ ነው ለኢትዮጵያ የሚጠቅሙ ማለት ነው በየዘርፉ ና አሁን ተደራሽነቱ ምን ያክል ውጤታማ ነው የሚለው ነገር ስናነሳ ቀደም ሰባት የስፖርት አይነቶችን ስናነሳ ነበር አይደል? የሆኑ አካባቢዎች ላይ የተለየ አቅም ይኖራል። ሁሉም ቦታዎች ላይ ተመሳሳይ ስፖርት ላይ አቅሞችን ላናገኝ እንችላለን። እና ኢትዮጵያ ስፖርት አካዳሚ ትልቁ የስልጠና ቦታ ነው ምንል ከሆነ ምን ያክል ውጤታማ የሆኑ ስፖርተኞች ያሉበትን ቦታ በልዩነት ተደራሽ አድርጎ ለመስራት እውነት ውጤታማ በሆነ መልኩ እየሰራ ነው የሚለው ነገር ነው አሁን በሚገባ መነሳት ያለበት ስለማስብ፣ ልክ ነው። አሁን ምንድን ነው በፊት በፊት ምን አይነት አስተሳሰብ አለ መሰለ ስፖርተኛ በዚህ ቦታ አይገኝም በዚህ ቦታ ይገኛል የሚል ፖቴንሻል ኤሪያ ነው አይደለም የሚል ሙግት ነበር። አሁን ግን በየትኛውም ቦታ ላይ በተጨባጭ ስፖርተኛ ሊገኝ ይችላል፣ ግን መጠኑ ይለያያል። ለምሳሌ ባስኬት ቅድም ስታነሳ ነበረ። ባስኬት ብትወስድ ኢትዮጵያ በባስኬት ስፖርት አለም አቀፍ ደረጃ ላይ መምጣት አለባት። ይሄ የእኛ እምነት ነው እንደ ተቋም። ጉረቤታችን ደቡብ ሱዳን ባለፈው የኦሎምፒክ ላይ አይተሃል። ይዞት የቀረበው ቲም በጣም የሚገርም ነው። የተወሰኑ ልጆች እኛም እንደነበሩ በኋላ መረጃ ለማግኘት ች ያለው ያው ከጋምቤላ ነው የምናመጣቸው። ዘንድሮ እንኳ መረጃውን ለማጠናከር በኢትዮጵያ ፕሪሚየር ሊግ የዋንጫው አሸናፊ ሆኖ በአፍሪካ ደረጃ ኢትዮጵያ የሚወክለው ከጋምቤላ ክልል የተገኘ ክለብ ስለሆነ እዛ አካባቢ ላይ የተለየታለታለ ማለት ነው። እኛሁን ባስኬት በተመለከተ ጋምቤላ ላይ ነው የምንሰራው ባስኬት ፕላስ ሌላ ቦታ ላይ ግን አናይም ማለት አይደለም፣ ሊኖር ስለሚችል በእግር መንገዱን በተለያዩ አካባቢ የሚሄዱ ሰዎች የመዘኛ መስፈርቶቹን ይዘው ይንቀሳቀሳሉ። ግን የባስኬት ፎከሳችን ጋምቤላ ይሆናል። ለምሳሌ ቦክስ ልጨምርልን፣ በሁሉ ቦታ ቦክስ ይገኛል። ግን ሐረርን የመሰለ ለቦክስ ስፖርት አሁን ብዙዎቹ ልጆቻችን አሁንም በአፍሪካ ላይ ወርቅ ያመጡት ለኦሎምፒክ ማጣሪያም ቀርቦ የነበሩት ከሀረር የምናመጣቸው ልጆች የተወሰኑ ምሳሌ ምልህ የለም። በሌላ አካባቢ ያልኩ አይደለም። አሁንም ደግሜ የሚለው ግን በፈለግከው መጠን ለማግኘት እድሉ የምታገኝባቸው ቦታዎች አሉና ፖቴንሻል ብለን የተሻለ ይገኝባቸዋል ብለን የለየናቸው በየስፖርት አይነቱ አሉ። እነዛ ላይ ፎከስ እናደርጋለን። ግን ሌላም ቦታ ሄደን አንመርጥ ማለት አይደለም። እዚህ ግን አንድ መናገር የምፈልገው ነገር ትክክለኛው ተሰጥቶ የሌለው ልጅ መያዝ ግን በስፖርት ስልጠና ውስጥ ወንጀል ነው። ምክንያቱም ሰው ማባከን ነው። የማይወን ሰው ይዘህ አራት አመት አሰልጥነህ ይሄን ልጅ አቆይተህ በኋላ ምንም ፐርፎርም ሊያደርግ የማይችልበት ደረጃ ላይ የሚደርስን ሰው ህይወቱን ማባከን ነው። ስለዚህ እኛ ተቋም ከምናደርጋቸው ጥንቃቄዎች ውስጥ አንዱ የሌለውን ሰው ለመያዝ ጥረት ማድረግ በራሱ ኪሳራ ብቻ ሳይሆን በኋላ የሚታይም ነገር ስለሰው ህይወትም ላይ ነው የምትጫወተው። ስፖርቱ በግልጽ ሜዳ ላይም በስፖርቱ ውጤታማም አይሆንም። ፕላስ ደግሞ በግል ህይወቱ ያ ሰው ሌላ ዘርፍ ላይ ሰልጥኖ ራሱንም አገሩንም የሚጠቅም ሰው አምተ የምታባክ ነው እና በዚህ መርህ ነው እኛ ምንሰራው። ገና ግን የሚቀሩ ደግሞ ብዙ ነገሮች እንዳሉ ማንሳት ይቻላል። በመጨረሻ እንደው ዝርዝሩንም ስመለከት ነበር ተደራጅ ስል የተለያዩ ክልሎችን ምልመላው በሚገባ አካቷል። ግን ደግሞ በምልመላ ውደት እዚህ መዲናው አዲስ አበባ ላይ ከደረሱ በኋላ የተቀነሱ በርካታ ሰልጣኞች እንደነበሩ ተመልክተናል። ምናልባት ይህንን መስፈርት የአካዳሚ መስፈርት ማሟሉ ከሆነ እዛው በነበሩበት ሁላ እንግሊዝ ሳይደርስ አካዳሚው ማሳወቅ አይችልም ወይ ከፍተኛነት ጋር በተያያዘ ምን ልስ ችግሮች ካሉ በጣም ጥሩ ነው ይቻላል አሁን ቅድም ዘንድሮ ልዩ ያደረግና ያልኩ ድሮ ክልል ላይ እናደርግና ሀያ ሺህ ውስጥ መርጠን አንድ 5000 ወደዚህ እናመጣ ነበረ ያ ብክነት ነው ያ ሁሉ አያልፍም ምክንያቱም እዚህ የምናመጣበት መሰረታዊ ምክንያት እዚህ የተለያዩ ልኬቶች እንወስዳለን ለምሳሌ የህክምና ዘርፉ ከተለያዩ ታላላቅ ሙያ ያላቸው የጥቁር አንበሳ፣ የሚኒሊክ እንዲሁም ከኢትዮጵያ ኦሎምፒክ ኮሚቴ የሜዲካል ቲም እነዚህ የሚሰሩ አካላቶች ቁጭ ብለው አንድን ስፖርተኛ ጤናውን ይመረምራሉ። የሰውየውን ባዮመካኒክስ እንቅስቃሴ ያያሉ። በጣም ዲቴል ያሉ አሁን ይህን ክልል ማድረግ አትችልም። በነዛ ወደዚህ የምንጠራቸው ሰዎች ቴክኒካሊ እናሳልፋቸውና ተወዳድሮ ያሸነፈ ዘሎ የበለጠ ምናምን ተወስድና ደግሞ ሌሎች ዲቴል የሆኑት ልኬቶችን ደግሞ እዚህ ነው የምናደርገው። ላብራቶሪ እኛ ጋር በተወሰነ ያን ያህል የተደራጀ ነው ብለን ባንመጻደቅበትም ግን የተሻለ አሉን። በእነሱ ልኬቶች ለመምጣት እዚህ ይመጣሉ። ከመጡ በኋላ ልጆቹ በእነዚህና ሌሎች የጤና ምርመራዎች ፌል ያደርጋሉ። ሲያደርጉ እዚህ ስለመጡ ይወሰዳሉ ማለት አይደለም። እዚህም ስንጠራ የሚመለሱ እንዳሉ እያወቅ ነው የምንጠራው። ደግሞ ለማጣራት ነው እዚህ ወደ አዲስ አበባ የምንጠራቸውና ልክ ነው በዛን ደረጃ መጥተው የተመለሱ ሊኖሩ ይችላሉ። አንዳንድ ደግሞ ችግር ያለባት አሰራርም ኑሮ ከሱ ጋር በተያያዘ የሚነሱ ሀሳቦች ስላሉ ነው በሚገባ እኔ የኢትዮጵያ ስፖርት አካዳሚ ስለሆነ ለብዙዎችም ሞዴል ሆኖ መነሳት እንዳለበት አስባለሁ። ከዚህ አሰራር ጋር በተያዘ ከወላጆች ከሰልጣኞች የሚነሱ እንደዚህ አይነት ጥያቄዎች ይመጣሉ። ከፍታይነት ጋር በተያዘና እርሶም በሚገባ አካዳሚ እንደ መምራቱ እነዚህ የሚነሱ ጥያቄዎችን ከወላጆችም ከሰልጣኞች የሚነሱት ነገሮች በሚገባ ለማጥራትና ለማስተካከል እናሄድበታል። ቅድም ያልኩ ነው የተቋሙ እምነት፣ ቅድም ያልኩ ነው እኔም በግል የማምነው እንደዛ ነው። እኔ እኔ ልጅ ቢሆን የማይችል ሰው ማስገባት ነው ምክንያቱም ኪስ አረው ሰፊ ስለሆነ ማለት ኢቭን በነገራችን ላይ እኛ ጋር ኮቾቹ ኮቾቻችን በጣም የሚችል ሰው ይፈልጋሉ። ለምን ብትለይ ይዘውት ከአራት ዓመት በኋላ የውጤቱ ተካፋይ እነሱ ናቸው። ግን የማይጠቅም ሰው ይዘህ ዝም ብለህ ቆይተህ ከአራት ዓመት በኋላ የማይጠቅም ሰው ተሽ መሸከም ማለት ዝም ብሎ በጣም ነውር ነው። ሊሆን አይችልም ሶ የተቋማችን መርህ ያ ነው ነገር ግን ቴክኒካሊ በዚህ አልፌ በዚህ ወድቅ የሚሉ አሉ ስፖርቱም ስለሚያጓጓቸው ቤተሰብም እንዲህ ገባለ ስለሚፈልግ አመለካከቱ የስፖርቱ አመለካከት ስለተቀየረም ጠቅላል ባለመልኩ ስፖርት መሰልጠን መማር ነውር የነበረበት የቅርብ ጊዜ ትዝታችን ሆኖ አሁን ግን ቤተሰብም ልጆቹም ካላቸው ፍላጎት አንጻር መግባት ከፍተኛ ፍላጎት አለ። ቅሬታ የሚያቀርቡ አሉ። ቅሬታቸውን እየተመለከት እየፈታን፣ እኛም ድረስ የሚመጣ ስላለ፣ በዚህ አጋጣሚ ግን ማስረገጥ የምፈልገው በምንም ተአምር ተሰጥኦ ሊኖረው የማይችል ልጅ ማንም ቢፈልግ ሊገባ አይችልም። ተሰጥኦ ያለው ልጅ ደግሞ ማንም ባይፈልግ ሊቀር አይችልም። ይህንን የእኛ ተቋምነት ትልቁ ኃላፊነት አለ ብዬ ስለማስብ ነው። እኛም በቀደሙ የስፖርት ፕሮግራሞቻችን ላይ አሁን ታለንት በእግር ኳስ መገዛት የለበትም ነው። አቅም የሌለው ቤተሰብ በሚገባ የሚችል ስፖርተኛን ማስገባት ከፈለገ አንደኛው ሞዴል ቦታ ኢትዮጵያ ስፖርት አካዳሚ መሆን አለበት። የእናንተ ማንኛው ማሳያ ብዬ ነው አስበው እና፣ አሁን አትሌቲክስ ላይ እየጠፋ ያለው ውጤት የተመለከትን ነው እግር ኳሳችን አሁንም ውጤት ይናፍቃል ካልን የእንደዚህ አይነት ውጤታማ ታዳጊዎች መፍለቂያ ቦታ የሚሆነው የኢትዮጵያ ስፖርት አካዳሚ ነው እና ለዚህም ነው ፍትሃዊነት በሚገባ ሰፍኖ ውጤታማ ስፖርተኞችን ወደፊት የምናየበትን ሁኔታ ስለምንጠብቅ ነው ነው ይህን ጥያቄ ያነሳ ነው የ2018 ዓ ም የምልመላ ሂደቱን አስታከል ነው ዛሬ እንግዲህ እዚህ ተገኝተው የኢትዮጵያ ስፖርት አካዳሚ ዳይሬክተር አቶ አንበሳ ነው ሀሳብ ያጋሩን። በሚቀጥለው ደግሞ ውጤታማ ነው ይሄ ምልመላ ምን ያክል አካሄዱስ፣ ባሰባቸው ትልቅ ሆኗል የሚለውን ነገር ያነሳን እንቀጥላለን። ለጊዜው በጣም ነው የምናመሰግነው። እኔም በአክብሮት አመሰግናለሁ። እግዚአብሔር ይስጥልኝ።